ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ አማርቶቹ ብሔራዊ የጤና ኢኖቬሽን ማበልጸጊያ ማዕከል በቅርቡ ስራ እንደሚጀምር ተገለጸ። አብዲራህማን መሃዲ የሚመራው ኦብነግ በጅግጅጋ ተካሄደ የተባለውን የፓርቲውን ጉባኤ በማውገዝ ከጀርባ የፖለቲካ አጀንዳ ያለው ነው ሲል ተቸ። የአፍሪካ ልማት ባንክ የኢትዮጵያ ካፒታል ገበያን ለማጠናከር የአራት መቶ ሺህ ዶላር ድጋፍ ፈቀደ። ኤርትራ ጦሯን እንደገና እያጠናከረች ነው፤ ጎረቤቶቿን በተለይም ኢትዮጵያ እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካን የመብት ተመላካች ድርጅት አሳሰበ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የታሪፍ ስምምነት ላይ ለመድረስ የተቀመጠው ቀነ ገደብ ከመጠናቀቁ በፊት መግባባት ላይ የማይደረስ ከሆነ በጃፓን ላይ 30 ወይም 35 በመቶ ታሪፍ እንደሚጥሉ ዛቱ። የጤናውን ዘርፍ ከሳይንስ ኢኖቬሽንና ቴክኖሎጂ ፖሊሲ ጋር ያስተሳሰረ የአምስት ዓመት ስትራቴጂ እቅድ መዘጋጀት ተነገረ። ብሔራዊ የጤና ኢኖቬሽን ማዕከል ማበልጸጊያ በቅርቡ ስራ እንደሚጀምር የቴክኖሎጂ እና ኢኖቬሽን ሚኒስቴርም ገልጸዋል። የጤና ሚኒስቴርና የቴክኖሎጂ ኢኖቬሽን ሚኒስቴር በጋራ በመሆን የጤና ስርዓቱን ለማዘመን በጤናው ዘርፍ ያሉ ፈጠራዎችን የአገልግሎት ጥራትና ተደራሽነትን ለማሳደግ የሚረዱ ሀሳቦችን ለማመንጨት የሚያስችሉ ስራዎች እየሰሩ መሆኑ ይታወቃል። የቴክኖሎጂ እና ኢኖቬሽን ሚኒስቴር ሚኒስቴር ዶክተር በለጠ ሞላ እንደገለጹት በኢኖቬሽን በፈጠራ ባለሙያዎችን እና ሌሎች አጋር አካላት ጋር በመሆን ምቹ የኢኖቬሽን ከባቢን መፍጠር የሚያስችል የጤና ኢኖቬሽን ማበልጸጊያ ማዕከል በቅርቡ ስራ ይጀምራል። ይህም ማዕከል በዓለም አቀፍ እንዲሁም በሀገር አቀፍ ደረጃ የሚገጥሙ ችግሮችን ተቋቁሞ ማለፍ የሚችል የጤና ስርዓትን ለመዘርጋት እንደሚያስችል አንስተዋል። ይህንና ሌሎች መሰል የኢኖቬሽን ስራዎችን ለማገዝ በፋይናንስ አቅርቦቱ የሚስተዋሉ ችግሮችን ለመፍታት ስታርታፕ እድገት ተቋማዊና ሕጋዊ አሰራርና የሚዘረጋ ረቂቅ አዋጅ መዘጋጀቱን አስታውሰዋል። ረቂቅ አዋጁ የኢኖቬሽን ነባር አሰራሮችና የምርትና የአገልግሎት ሂደቶችን ምርቶችን በሳይንሳዊ መንገድ በመቀየር ሰዎች ሕይወታቸውን በተሻለ መንገድ እንዲመሩ የሚያደርግ መሆኑን ገልጸዋል። ይህንን ስርዓት መፍጠር ኢኖቬሽንና ቴክኖሎጂን ከማስረጽ በተለይም ለወጣቶች የስራ ዕድል የመፍጠር አቅምን ከፍተኛ የሆነ እንዲሁም በሀገር የኢኮኖሚ እድገት ላይም ሊያመጣ የሚችለውን ለውጥ አሳቢ በማድረግ የህግ ማዕቀፍን ለመፍጠር አስፈላጊ መሆኑ ጠቁመዋል። ኢኖቬሽን ቅንጦት አይደለም ያሉት ደግሞ የሚኒስቴሩ ሚኒስቴር ዴታ በአይሳ በዳዳ ሲሆኑ ለሀገር ብሎም ለጤናው ዘርፍ እስካሁን በሚፈለገው ልክ ያልተሰሩ የጤና ተደራሽነት አገልግሎትን ጥራት፣ እኩልነትና የታካሚ ደህንነት ማረጋገጫ ነው ብለዋል። አብዱራህማን ማህዴ የሚመራው ኦብነግ በጅግጅጋ ተካሄደ የተባለው የፓርቲ ጉባኤ በመውገዝ ከጀርባ የፖለቲካ አጀንዳ ያለው ነው ሲል ተቸ። በአብዱራህማን ማህዴ የሚመራው የኦብነግ ብሔራዊ ነጻነት ግንባር ባሳለፍነው ሳምንት ሌላኛው የፓርቲ አንጃ በጅግጅጋ ያካሄደው ጉባኤ ህገወጥ፣ በፖለቲካ የተቀነባበረና ሀሰተኛ ጉባኤ ነው ሲል ተቃውሟል። በአብዱራህማን ማህዴ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ይህንን ያለው ባሳለፍነው ሳምንት መገባደጃ ሰኔ 22 2017 ዓም የኦብነግ አንደኛው ቡድን የፓርቲው አምስተኛ መደበኛ ጉባኤ በማካሄድ አብዲራህማን መሃዲንን ከሊቀመንበርነት ማንሳቱን ማስታወቁን ተከትሎ ነው። በጅግጅጋ የተካሄደው ጉባኤ በብልጽግና ፓርቲ አስተባባሪነት በኢትዮጵያ ብሔራዊ ምርጫ ቦርድና በሶማሌ ክልል አስተዳደር ድጋፍ የተደረገ ነው ያለው አብዲራህማን መሃዲ የሚመራው የኦብነግ መግለጫ ፓርቲውን ለማፍረስ የኦጋዴን የተፈጥሮ ሀብትን ለመበዝበዝ እና የሶማሌ ህዝብ በህገ መንግስቱ የተሰጠውን ራሱን የማስተዳደር መብት ለመሸርሸር የሚደረገው ሰፊ ጥረት አካል ነው ሲል ከሷል። የአፍሪካ ልማት ባንክ የኢትዮጵያ የካፒታል ገበያ ለማጠናከር የ400 ሺሕ ዶላር ድጋፍ ፈቀደ። የአፍሪካ ልማት ባንክ በኢትዮጵያ የካፒታል ገበያ ልማት ድጋፍ ፕሮጀክት ስር ለኢትዮጵያ ካፒታል ገበያ ባለስልጣን የመሰረተ ልማት ዝርጋታዎችን ለማስፋፋት የኢትዮጵያ የዋስትና ዋስትና ልውውጦችን የምርት አቅርቦትን ለማብዛት እና አቅምን ለማጠናከር የሚል የ አራት መቶ ሺህ ዶላር ድጋፍ ፈቅዷል ድጋፉ በአፍሪካ ልማት ባንክ ስር የሚተዳደር የካፒታል ገበያ ልማት ትረስት ፈንድ በኩል ከብዙ ለጋሾች የሚገኝ ይሆናልም ተብሏል። የገንዘብ ድጋፉ የኢትዮጵያ የካፒታል ገበያ ባለስልጣን መረጃዎችን ለባለሀብቶች፣ ሀብቶች ለባለ አክሲዮኖች እና ለሌሎች የገበያ ተዋናዮች ወቅታዊና ትክክለኛ በሆነ መልኩ ለማሰራጨት እንደሚል የተገለጸ ሲሆን በገበያ ላይ የውሳኔ አስጣጥና ፍትሃዊ የዋጋ ግኝትን ለማሸካከል የሕዝብ ይፋዊ መድረክ እንዲቋቋም ያግዛልም ተብሏል። በተጨማሪም የኢትዮጵያ ካፒታል ገበያ ባለስልጣን አቅርቦቱን በማስፋት የምንዛሬ ፈንዶችን ሱኩክ የተሰኛውን ከወለድ ነፃ የቦንድ ሽያጭ አገልግሎትና አረንጓዴ ቦንዶችን አገልግሎት ለማስተዳደር ይውላልም ተብሎ ይጠበቃል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሃና ተከል በዚሁ ወሳኝ ፕሮጀክት ላይ ከአፍሪካ ልማት ባንክ የካፒታል ገበያ ልማት ትራስት ፈንድ ጋር በመተባበር ኩራት ይሰማናል ያሉ ሲሆን ድጋፉ ንቁና ጠንካራ የኢትዮጵያ ካፒታል ገበያ እንዲኖር የጋራ ራዕያችንን ያንጸባርቃሉ ሲል ተናግረዋል። ለባለስልጣን የመሰረተ ልማት ዘርጋታ፣ የአቅም ግንባታና የምርት ብዝሃነት የማሳደስ የተደረገው የገንዘብ ድጋፍ ለሀገር ውስጥና ለዓለም አቀፍ ኢኮኖሚ እድገት ወሳኝ መሆኑን ያነሱት ዋና ዳይሬክተሯ የረጅም ጊዜ ኢንቨስትመንትን ለመሳብ ጠቃሚ ይሆናል ብለዋል። የኢትዮጵያ ሰነደ መዋለ ነዋይ ገበያ ዋና ዳይሬክተር ዶክተር ጥራውን ካሁሳውን በበኩላቸው የኢትዮጵያ ካፒታል ገበያ ያለውን የምርትና አገልግሎት አቅም ለማጎልበት ከአፍሪካ ልማት ባንክ ጋር በአጋርነት በመፈጠሩ ደስተኛ ነን ብለዋል። ኤርትራ ጦሯን እንደገና እያጠናከረች ነው፣ ጎረቤቶቿን በተለይም ኢትዮጵያ እንዳትረጋጋ እያደረገች ነው ሲል አንድ መንግስታዊ ያልሆነ የአሜሪካን የመብት ተመልካች ድርጅት አሳሰበ። ዘ ሴንትሪ የተባለው ድርጅት በዚህ ሳምንት መጀመሪያ ላይ በወጣው ዘገባ በጎርጎሬሰኑ 218 የጦር መሳሪያ ማዕቀብ የተነሳላት ኤርትራ ጦር ሰራዊቷን እንደገና እየገነባች ነው፣ መከላከያዋን እያጠናከረች ነው፣ ጎረቤቶቿን እንዳይረጋጉ ማድረጓን ቀጥላለች ብሏል። የኢትዮጵያና ና የኤርትራ መሪዎች በጎርጎሮሳውያኑ 2018 የሰላም ስምምነት ከተፈራረሙ በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረው የጦር መሳሪያ ሽያጭና ግዥ ማዕቀብን አንስቷል። የአሜሪካው ድርጅት ሁኔታው ካልተለወጠ ኤርትራ በዚህ ድርጊቷ ትቀጥላለች ተብሎ ይጠበቃል ሲልም አስጠንቅቋል። ስለ ዘገባው የፈረንሳይ ዜና አገልግሎት ኤኤፍፒ አስተያየታቸውን የጠየቃቸው የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የተፈበረከ ያሉትን ዘገባ የሌላውን ጥፋት በኤርትራ ላይ ያላክካሉ በማለት አጣጥለውታል። አቶ የማነፍ በአካባቢው የተከሰተው አዲሱ ውጥረት ሕገ ወጥ ያሉት ኢትዮጵያ ወደብና የባህር በር የማግኘት ፖሊሲዋን የምታስተዋውቅበት ውጤት ነው ብለዋል። ጦርነቶች በፋይናንስ በሚደገፉና በሙስና የሚገኝ ገንዘብ ጉዳይ የሚከታተለው ዘሴንትሪ ኤርትራ የሶማሌ ጂሃዲስቶችን ትደግፋለች በሚል በጎርጎሪያ ሳያኑ 29 ማዕቀብ ጥሉባት እንደነበር አስታውቋል። በዚሁ ጋር በትግራይ ጦርነት ወቅትም ተፈጸሙ የተባሉ በደሎችን ዘገባው ገምግሟል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የታሪፍ ስምምነት ላይ ለመድረስ የተቀመጠው ቀነ ገደብ ከመጠናቀቁ በፊት መግባባት ላይ የሚደረስ ካልሆነ በጃፓን ላይ 30 ወይም 35 በመቶ ታሪፍ እንደሚጥሉ ዛቱ። ይህም በፈረንጆቹ ሚያዝያ ሁለት ቀን በዓለም ዙሪያ ባሉ ሀገራት ላይ ከፍተኛ የገቢ ቀረጥን ባወጁበት ወቅት ጃፓን ላይ ከተጣለው የ24 በመቶ ታሪፍ የበለጠ ይሆናል። በአብዛኞቹ የንግድ አጋሮች ላይ ተጥሎ የነበረው ታሪፍ ከዋሽንግተን ጋር የሚደራደሩበት ጊዜ ለመስጠት በሚል ለ90 ቀናት ወደ አስር በመቶ ዝቅ ብሎ ነበር። ይህ የፎይታ ጊዜ በሚቀጥለው ሳምንት ረቦ የሚገባደድ ሲሆን ፕሬዚዳንት ትራምፕ ቀነገደቡ የማራዘብ ሀሳብ እንደሌላቸው ተናግረዋል። ትራምፕ ከቶኪዮ ጋር ስምምነት ላይ መድረስ ስለመቻሉ ጥርጣሬ አላቸው። ከጃፓን ጋር ያለን ጉዳይ ጨርሰናል። ስምምነት እንደምናደርግ እርግጠኛ አይደለሁም፣ እጠራጠራለሁ ሲሉ ማክሰኞ በኤርፎርስ ወን ላይ ለጋዜጠኞች ተናግረዋል። ጃፓን ረቡዕ ዕለት በጋዜጣዊ መግለጫቸው ላይ ትራምፕ የታሪፍ ጭማሪ ለማድረግ ስላደረጉት ዛቻ አስተያየት ከመስጠት ተቆጥባለች። ፕሬዚዳንት ትራምፕ የተናገሩት እናውቃለን፣ ነገር ግን የአሜሪካ መንግስት ባለስልጣናት በሚሰጡት እያንዳንዱ አስተያየት ላይ ምላሽ አንሰጥም ሲሉ የሀገሪቱ ምክትል ዋና ጸሐፊ ካዙሂኮ አኮኪ ተናግረዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ